አላጀዛችሁ ነው ይክፈላችሁ። እና ዛሬ ሮዛን ይዤላችሁ መጣሁ ማለት ነው። ሮዛ ምን እያለች ነው? ሰኢድ እንዴት የአገሩን ሴት አገር ውስጥ ያለችውን ሴት የሱን ቋንቋ መታወራ የሱ ዜጋ የሆነች ትቶ እንዴት አረብ ያገባል? ለምንድን ነው ሴት አረብ የሚያገባው? ስለዚህ ይመለስ። ካልተመለሰ ደግሞ። ይሄ ኦሼ ማለት ነው። ይዘኝ ሄድ በባህር ግዴታ ነው ይዘኝ ሄድና ሰኢድ እንዲመለስ እንዳያገባ እናደርገዋለን። አይሆንም እያለች ነው ማለት ነው ሮዛ። ልጁ ደግሞ እንዴት ነው አንቺ አብደሽ ነው ወይስ ጤነኛ ነሽ? ጤነኛ አይደልሽ። ምን እንዴት በባህር እኛ በባህር እንሄዳለን? ሰኢድ የምን ያገባል እዚ መሀለኛ ብንሞትስ ምን ማለት ነው እያላት ማለት ነው እየተከራከሩ ነው ጋይስ ሱማይ እቺ ማናት ሮዛኔ፣ ወይ ደግሞ ራሴ ነው ማጠፋው፣ ግዴታ ሰኢድ መመለስ አለበት። እሱ አይማርም እንደ ሁሌ፣ እንዴት ሄዶ ሌላ ዜጋ ያገባል? እንዴት ብሎ አግብቶ ይዞ ይመጣል ምናምን በቃ። ልጁ ደግሞ ተለምነሽ እኛም ለምነሽ እኛም ለምነንሽ ብዙ ሰው ለምኖሽ እንቢ ብለሻል። ምን አገባሽ የመኒቴ፣ እና የፈለገ ሄዶ አግብቶ ይምጣ። ምን አገባሽ አንቺ ካወዴ። ስለዚህ አይመለከትሽም። ስትለመኝ እምቢ ብለሽ ነበር። ስለዚህ ሰኢዶ ያግባ እያላት ነው ማለት ነው። እሷ ግን አይሆንም፣ እኔ እምቢ አልኩት ለሶማያ ልጆች ስል ነው። ይሄ ሰኢድ ልጅ አለው ለሱ ልጅስ ብዬ ነው እየተውኩት እንጂ ሰይድን ወደዋለሁ ሱመያም ደግሞ ተወደዋለች። ለምንድን ነው ወደ ሚስቱ ማይመለሰው? ወደ ሚስቱ ይመለስ። ስለዚህ አረብ እንዳያገባ አሁንም ተመልሶ ሱመያ እንዳያቆል። ስለ እኔ እኮ በፊትም የተውኩት ሱመያ እንድትመለስለት ነው እንጂ እሱ ሄዶ እኮ ሌላ ዜጋ አረብ አግብቶ እንዲመጣ አይደለም። እሱ አያውቅም እንዳይማርም እንዴ። ስለዚህ ሄደን እና እንከለክለው አይሆንም። እንዳያገባ አሁን ን ውሰደኝ እያለች እሱ ደግሞ እያሾፈባት ነው። ሲጀመሩ ልጁ አንቺ ካ አንቺ ካበድሽ ጨርቅሽን አውልቀሽ ጥለሽ ራቁትሽ እንከሆንሽ አብደሽ ጤነኛ ካሌለሽ ያን ጊዜ ሰኢድ ይመጣል። እበጂና ምን ማለት ነው ጋይስ፣ ይሄ ነገር ምን ማለት ነው? ሲጀመር ሮዛ እራሱ ማለት ነው ሰኢድ በጣም ትወደዋለች ማለት ነው። ሰኢድ ነው እንጂ ሰኢድ ሰኢድ ግን ቢወዳት ኖሮ ማለት ነው ጋይስ፣ ግን ቢወዳት ኖሮ ያኔ እንደኔ ያስተያየት ማለት ነው። ወንድ ልጅ ነው መቼስ አይደል። ወንድ ልጅ ሴትን ልጅ ማሳመን ብቃት አለው መቼ ምንም ቢሆን ማለት ነው አይደል። ቢወዳት፣ አሁን አንድ ሰው አንድ ሴትን ለትዳር ፈልጎ የሚወዳት ከሆነ እምቢ ብትል ራሱ በግድ ያሳመናታል ማለት ነው ያኔ ልክ ሱማያ እንዳለችው ቪዲዮ ላይ ይቀርባሉ። አግቢኝ ይላታል። እምቢ ካለች በዛው የሚለያዩ ይመስላሉ አለች ሱማያ። ራሱ ነገሩን ደሳው ነው የሚመስለው ማለት ነው። ግን ልጅቷ ግን የሆነት ነው የወደደችው ሰይድ በቃ ያኔ እንትኑ አግቢ አግቢ ስላሉት እነ ተመልካቾች ማለት ነው፣ ወደሶቹ እና ልጅቷም ስለምታምር ለዛ ለዛ ብሎ ነው በቃ እምቢ ካለችኝ እምቢ ለአለችኝ ልጠይቃት ነው። ወደ መጀመሪያውን ራሱ ልክ ሱማያ እንዳለችው ሀሳብ አለው የአረባ ሴት ማግባት የየመን ሴት ማለት ነው። ስለዚህ እውነት ቢወዳን ኖሮ ያሳምናትና ያገባታል ነበር። ለምን ወንድ ልጅ ነው ሴት ልጅ የሚያሳምነው? ያኔ እውነት እውነት ለትዳር የሚፈልግ ወንድ ከሆነ ማለት ነው። እና ግን እሷ ደግሞ በጣም ነው የምትወደው። ሲጀመር እዛ ለእሱ ብላ ኪኒን ጠጥሳ ነበር። እስካሁን ድረስ አለች፣ እስካሁን ድረስ ጨጓራዬ ምግብ መውሰድ አይችልም ያቃጥለኛል አለች። እውነት እችን የመሰለች ልጅ እችን የመሰለ ቆንጅዬ ልጅ ስት ለ ለወንድ ብላ ስንት ወንድ ይህን የሚጠይቃት ለሰኢድ ብላ ኪኒን። ወይኔ ግን ወይ ወንዶች ግን ለሰው አይረዱም። እውነት ምንም ቢሆን ራስ መጠበቅ ይሻላል። ስለዚህ እንትና እንደዛ እያለች ነው። ለማንኛውም እነሱ ግን እንትን እያደረገው ነው። ጋይስ ፕራንክ እያረገች ነው። ፕራንክ እያደረገችው ነው። ለነገሩ ሌላ ነገር እንዳይመስላችሁ፣ እውነት እንዳይመስላችሁ። እና ፕራንክ እያደረገችው ነው። ፕራንካቸውም እንደቀልድ ሰኢድ ጋር አውሰደኝ ሰኢድ ግን እንደቀልድ የሚሆን እውነት እውነት አለው። መቼስ እንዴት እሱ ኢትዮጵያ ሴት አያገባም? ለምን ብሎ ነው አረብ ሴት የሚያገባው አለች ማለት ነው። እዚህ መሀል እንዴት እኔ አላወኩም እንጂ በፊቱ እንደዚህ ቢሆን እንዲሄድ አልፈቀድለትም ነበር። ስለዚህ አሁንም ቢሆን ይመለስ ምናምን እያለች ነው። እሱ ግን ስልክ ደውይለት ምናምን ምናምን እያሾፈባት ነው ማለት ነው። ወይ ራስሽ ስቀይ አንቺ ከሞት ያን ጊዜ ይመጣል። በፊትም ከሞት ነው የዳነችው፣ ሲጀመር እንትና ሮዛ ማለት ነው እንደዛ ነው ጋይስ። ግን ሰኢድ ምንም ግን ምን ያርግ ብሎ አለኮ። እሱም ኢትዮጵያ ሴቶች፣ እዛ ያሉ ሴቶች እኔ አገባለሁ ብዬ አንዷን ሳመጣ ሱማያ ታስፈራራቸውና ሀሳባቸውን ይቀይራሉ። ስለዚህ ሄጄ የመኒ ማግባት አለብኝ ብሎ ተስፋ ቆርጦ ሄደ ማለት ነው፣ ወደ የመኒ እንግዲህ ብዙ ልጆች ናቸው። አዩን እንደዛ አስራ ስደበድባት ቤዛ ምን የምትባሉበት ጥፊ ስትላት፣ ሮዛን ደሞ እያባበለቻት ከላው ላይ አራቅቻት ማለት ነው። ስለዚህ ሰውም ለምን ይስቅብኛል እችን ላገባ ነው ብዬ ሁሌ ሚዲያ ላይ እያመጣው፣ ሰውም ለምን ይስቅብኛል ሲጀ ከዚህ ሁሉ ዞር ብዬ ሄጄ የመኒ ፈልጌ አግቼ